በምስራቅ ጉራጌ ዞን መስቃን ወረዳ በ2017-18 የምርት ዘመን ከ7 ሺህ 61 ሄክታር በላይ መሬት በመኸር አዝመራ ተሸፍኗል። አርሶ አደር አቶ ሰባውዲን ባዲ እና አቶ ሙሰማ ሐምዛ በወረዳው ምዕራብ መስቃን ቀበሌ 98 ሄክታር ማሳ በጤፍ አዝመራ በክላስተር ከሸፈኑ በርካታ አርሶአደሮች መካከል ተጠቃሾች ናቸው። በእርሻም ሰዓት በጋራ እናርሳለን፣ እንደገና በአረምም ጊዜ በጋራ እናርማለን። ጥቅሙ ደግሞ በጣም ነው ለውጥ ያለው። በደቡብ ሲሰራ ጥቅም አለው። ከመጀመሪያዎች ከበፊት በነበረው አሁን ጥሩ ለውጥ እያመጣን ነው ላ ሌላው ነገር ዝናብ ነገር ከከለከልን ጥሩ ተስፋ አለን። ዝንድሮ በሶስት ገብ እስከ ስልሳ አገኛለሁ የሚል ሀሳብ አለኝ። እኛ ከዚህ በፊት ዝርተን እናውቃለን። ጥቅሙ ከዛ አውቀነዋል ማለት ነው። ከዛ በፊትም በክላስተር መስራታችን አንድ ላይ ስለምንሰራ መፎካከር አለ፣ አረም ቁጥጥር ተባይ ቁጥጥር ያ ያ ነገር ደግሞ እያንዳንዳችን ማለት ያለው ችግር እየተነጋገርን ስለሆነ ጥቅሙ እዛ ላይ ነው። ደግሞ የምንጠቀመው በመስመር ነው አንድ ላይ ነው። በቀበሌው 98 ሄክታር መሬት ላይ በጤፍ ሰብል የሸፈኑት 132 አባወራና 9 እማወራዎችን ያጠቃለለ ክላስተር ስለመሆኑ በመስቃን ወረዳ የምዕራብ መስቃን ቀበሌ የግብርና ጽሕፈት ቤት ኃላፊ አቶ ነብዩ ጀማል ተናግረዋል። ክላስተርን ጥቅም በደንብ የተገነዘበበት ለተለያዩ ለእርሻ ለሜካናይዝድ እርሻ እርሻ በዘመናዊ መልኩ በትራክተር ነው የምታዩት፣ ማሳ በሙሉ ክላስተር ነው የታረሰው። ከዛም አልፎ ደግሞ ግብዓት አጠቃቀም ላይ ሙሉ የምታዩት ምርጥ ዘር ነው የሚጠቀሙ። ከዛም በተጨማሪ ደግሞ የተለያዩ ለምሳሌ አረም ላይ ኬሚካል አይጠቀም አርሶ አደራችን። ያ ማለት እዚህ ጋር ተሳታፊ አርሶ አደሩ መቶ ሰላሳ አንድ ወንድና ዘጠኝ ሴት በድምሩ መቶ አርባ አንድ አርሶ አደሮች አሉበት ይ ዘጠና ስምንቱ ሄክታር ላይ እና በህብረት ነው አረሙም ሲታረም የሚታረመው፣ እና እንደምታዩትም ከኬሚካል ነጻ ነው። ጸረ አረም አይጠቀሙም። በምርት ዘመኑ በወረዳው 3990 ሄክታር ማሳ በጤፍ ሰብን ለመሸፈን ታቅዶ ሲሰራ እንደነበር የጠቆሙት የመስቃን ወረዳ ግብርና ጽሕፈት ቤት ምክትል ኃላፊና የእርሻ ዘርፍ ኃላፊው አቶ ሻፊ ፈሪድ ናቸው። ይህም እቅዱን መቶ በመቶ ማሳካት መቻሉን እንዲሁ 3989 ሄክታር ነበረ ጤፍ እናሳካለን ብለን ይህ መቶ ፐርሰንት ማሳካት ችለናል። ስናሳካ በክላስተር በተለይ ከዚህ በፊት ያልነበረ አርሶ አደሩ በክላስተር እንዲሰራ በሁሉም ቀበሌ 26ቱም ቀበሌ ግንዛቤ ስራዎችን ብለን ባርገን ከሰራም በኋላ

1988 ሄክታር መሬት በክላስተር በመስመር ቴክኖሎጂ ሙሉ ግብአት ተጠቅመው አርሶአደሮቻችን ኩታ ገጠም ሰብሰብ ብለው 19 ቀበሌ ላይ ያው ውጤታማ የሆነ ተግባር ማሳካት የቻልንበት ሁኔታ ነው ያለው። እንደ አቶ ሻፊ ገለጻ ከዚህ ቀደም በቀበሌው በትራክተር ታርሶ የማይታወቅ ቢሆንም አርሶአደሩ በክላስተር ማምረት ከጀመረ ወዲህ ሜካናይዜሽን የመጠቀም ልምድ መጀመሩን ጠቁመዋል። ከነዚህ ቦታ ላይ ትራክተር አይገባም ነበር ከዚህ በፊት። በክላስተር ማምረት ከጀመሩ በኋላ ግን እንደ ወረዳ ትራክተር አምጥተንላቸው በትራክተር ነው ያረሱት። ማሳ ዝግጅት የማሳ ዝግጅት ላይ ማለት ነው። ዞሮ ዞሮ እዚህ አሁን የምታዩት ማሳ ላይ እንደ ወረዳችን ትልቁና ፖቴንሻል ያለበት ቀበሌ ነው ምራብ መስቃን ቀበሌ። ጥቅል ስናየው እንደ ወረዳ ያው ውጤታማንን የሚል ሀሳብ ለመስጠት ነው። ከዛ ባለፈ ምናልባት ወቅቱን ያልጠበቀ ዝናብ እንደ ወረዳ አሁን ሊመጣ ይችላል። ከዚህ ጋር ተያይዞ አርሶ አደሩ የቅድመ ጥንቃቄ ስራዎችን እንዲሰራ ያውኛም ከኋላ ሆነን ግንዛቤ እየፈጠርን ያለንበት ሁኔታ ነው ያለው። የመስቃን ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ገረመው ተመስገን በምርት ዘመኑ በመኸር ወቅት የግብርና ቴክኖሎጂን በመጠቀም አርሶ አደሩ በተለያዩ ሰብሎች ማሳውን መሸፈኑን ተናግረዋል። እንደ መስቃን ወረዳ በመኸር ወቅት ከ7 ሺህ 61 ሄክታር በላይ የመኸር ሰብሎችን በአግባቡ ዘርተን ውጤት አግኝተናል። ከዛ ውስጥ ሰፊውን ድርሻ የሚይዘው ጤፍ ነው። ጤፍ ከ3900 ሄክታር በላይ ዘርተን አብዛኛውን ደግሞ በኩታ ቀጠምና እንደዚሁም በመስመር ቴክኖሎጂ በመጠቀም የሰራንበት ሁኔታ አለ። ሌላኛው ጤፍ፣ ገብስ፣ አተር እንደዚሁም በተጨማሪነት ስንዴም ያለማንበት ሁኔታ አለ። ስንዴ ከ1366 ሄክታር በላይ ዘርተናል። አብዛኛው የዘራናቸው ማሳዎች በክላስተር ስፔሻሊ ጤፍ ላይ ከ35 ክላስተሮች በላይ በጤፍ ክላስተር እውን አድርገናል። መኸር ጤፍ ላይ ስንዴ ላይ ገብስ ላይ እንደዚሁም የተለያዩ የብዕር ሰብሎች ላይ የተሻለ ውጤት ያስመዘግብንበት ነው። አሁን የሰብል ቁመናውም ስናይ ፕሮዳክቲቭ የሆነ ወይም ምርት ይዘቱ የተሻለ የሆነ ነው።